ከኢትዮጵያ ፕሚሊ የተሰናበተው የመጀመሪያው አሰልጣኝም ተለይቷል። ወላይታ ድቻ ዋና አሰልጣኛቸውን ማለትም ገብረክርስቶስ ቢራራን እንዳሰናበቱም ተረጋግቷል። በሊጉ ካደረጓቸው አራት ጨዋታዎች በአራቱም የተሸነፈው ወላይታ ድቻ በክረምቱ ክለቡን በላፊነት የያዙትን አሰልጣኝ ገብረክርስቶስ ቢራራን ማሰናበቱን የክለቡ ቦርድም አሳውቋል። ገብረክርስቶስ ቢራራ ወላይታ ድቻን ይዘው ስድስት ጨዋታ አድርገው በአንዱ አቻ ወጥተው በአምስቱ መሸነፋቸውን ተከትሎ ከዋና አሰልጣኝነታቸው እንደተነሱም ተረጋግቷል። በቀጣይም የክለቡ ምክትል አሰልጣኝ ቴዎድሮስ ቀነኒ እንዲመራው አላፊነት እንደተሰጠው ተረጋገጠ ሲሆን ይህ በእንዲህ እንዳለ የወላይታ ድቻ ስፖርት ክለብ ዋና ስራ አስኪያጅ የነበሩት አቶ አሰፋው ሲሶ ከኃላፊነት እንዲነሱ እንደተደረገም ታውቋል። እኔም መረጃውን እንዳቀርብኩላቸው ወላይታ ድቻ በኢትዮጵያ ፊሚሊ ካደረጋቸው አራት ጨዋታዎች አራቱን ተሸንፎ በዜሮ ነጥብ ወራጅ ቀጠና ሀያኛ ደረጃ ላይ እንደሚቀመጥም ትናንት አንድ መረጃን አቅርቤላችሁ ነበረ። ለማንኛውም ለእውነተኛና ለፈጣን መረጃ እንደተለመደው ፎሎ ማድረግም አይረሳ። ሰሞኑን የመለቃቸው ቪዲዮዎችም እየታዩ ስላልሆነ እባካችሁ ይህንን ቪዲዮ እስከ መጨረሻው እያያችሁ እንዲሁም ኮፒ ሊንክ እንድታደርጉልኝም ጠይቃችኋለሁ። መልካም መልካም ቀን መልካም ሙሉ